አላህ በየትኛውም ሰዓት በየትኛውም ቦታ በየትኛውም አይነት ሁኔታ ላይ ሁነን የምንሰራውን መልካም ስራ የሚቀበል አምላክ ነው። እጥፍ ድርብ አድርጎ አጅርንም የሚከፍል ጌታ ነው። ነገር ግን እንደ ዙልሂጃ የመጀመሪያዎቹ አስር ቀናቶች አላህ ዘንድ መልካም ስራ ተወዳጅ የሆነ ነገር አንድም ቀን የለም። ይህ የሚያሳየን ሁለት ነገር ነው። አንደኛ የዙል ሂጃ የአስራ ሁለተኛ ወር የመጀመሪያዎቹ አስር ቀናቶች ኸይሮ አያም ዱንያ፣ ከዱንያ ቀናቶች ሁሉ በላጭ መሆናቸውን ያሳየናል። ሁለተኛ ደግሞ በውስጡ የሚሰራ መልካም ስራ ሚለው ላይ እንድታተኩሩ ፈልጋሉ። ሀዲሱ የሚለው አል አመሉ ሷሊህ መልካም ስራ ነው የሚለው። መልካም ስራ ከተባለ በጥቅሉ ዋጅባት የሆኑ ተግባራቶች ሙስተሐብ የሆኑ ተወዳጅ የሆኑ ተግባራቶች ይካተታሉ ማለት ነው። ሐይድ የመጣባቸው እህቶች ወይም የወለዱ በበሽታና በሌላ ዑዝር ደግሞ መጾም የማይችሉ የአላህ ባሪያዎች በዒባዳ ቀኑን ማሳለፍ እንደማይችሉ ሊሰማቸው ይችላል። በሩ ክፍት የተደረገው ለማንኛውም ሙስሊም ነኝ ለሚል ሰው ነው። መልካም ስራ ነው ያለው ጾም አይደለም ያለው ጾም ከመልካም ስራዎች አንዱ ነው። ጾም ብቻ ቢሆን ኖሮ መጾም የሚችሉት ብቻ ነበረ ተሳታፊ የሚሆኑት ማለት ነው። ነገር ግን አንቺ ኃይድ ላይ ልትሆኝ ትችያለሽ፣ እህትሽ ደግሞ ወልዳለች፣ መጾም አትችልም። ሶስተኛዋ ደግሞ በህመም ወይ በሌላ አዝር ጾሙን ይከለከላት ይሆናል። መልካም ስራ ከተባለ ግን ብዙ ነገር አለ ማለት ነው እና ይሄን እንድናስተካክል اذا كنت في الدنيا ንደመሆኑ መጠን አላህ ፈቃዱ ከሆነ አጠር ያለ መልእክት ታስተላልፍላችኋለሁ እና በዚህ በዙልሂጃ ውስጥ ማድረግ ስለሚጠበቅብን ነገር አንዳንድ ነገሮችን ላስተላልፍላችሁ ነው የምፈልገው። ብዙ እህቶች አንድ ጥያቄ ስትጠይቁ ስለመሰማ ነው በፌስቡክም በዋትስአፕም በፓልቶክ ግሩፖች ላይ የዙል ሒጃ ጾም መቼ ነው የሚጀመረው? የሚል ጥያቄ ብዙዎቻችሁ ታነሳላችሁ። ያው ለማለት የፈለጋችሁት የዕባዳ ተግባር ከመሆኑ አንፃር ትክክል ትክክልናችሁ። ጥያቄው ግን መስተካከል ያለበት ነገር ነው፣ ስህተትንም ስላዘለ ማለት ነው። የዙል ሒጃ ጾም የሚባል ነገር የለም። የዙል ሒጃ የመጀመሪያዎቹ ዘጠኝ ቀናቶች የጾም ቀናቶች አይደሉም። እነዚህ ቀናቶች የዒባዳ ቀናቶች ናቸው። አላህን የሚያስደስት የመልክተኛውን ሱና የተከተለ መልካም ስራ የምንሰራበት የዒባዳ ቀን እንጂ የጾም ቀናት አይደሉ። ጾም ከመልካም ስራዎች ከዒባዳዎች መካከል አንዱ ነው። ጾም መቼ ነው የሚጀመረው ሳይሆን የዙል ሂጃ ወር የሚገባው መቼ ነው ብለን ጠይቀን

አላህ በየትኛውም ሰዓት በየትኛውም ቦታ በየትኛውም አይነት ሁኔታ ላይ ሁነን የምንሰራውን መልካም ስራ የሚቀበል አምላክ ነው። እጥፍ ድርብ አድርጎ አጅርንም የሚከፍል ጌታ ነው። ነገር ግን እንደ ዙልሂጃ የመጀመሪያዎቹ አስር ቀናቶች አላህ ዘንድ መልካም ስራ ተወዳጅ የሆነ ነገር አንድም ቀን የለም። ይህ የሚያሳየን ሁለት ነገር ነው። አንደኛ የዙል ሂጃ የአስራ ሁለተኛ ወር የመጀመሪያዎቹ አስር ቀናቶች ኸይሮ አያም ዱንያ ከዱንያ ቀናቶች ሁሉ በላጭ መሆናቸውን ያሳየናል። ሁለተኛ ደግሞ በውስጡ የሚሰራ መልካም ስራ የሚለው ላይ እንድታተኩሩ ይፈልጋሉ። ሀዲሱ የሚለው አል አመሉ ሷሊህ መልካም ስራ ነው የሚለው። መልካም ስራ ከተባለ በጥቅሉ ዋጅባት የሆኑ ተግባራቶች ሙስተሐብ የሆኑ ተወዳጅ የሆኑ ተግባራቶች ይካተታሉ ማለት ነው። አሁን ይህንን እምልበት ምክንያቱ ለምን እንደሆነ ታውቃላችሁ። እህቶች ጾም መቼ ነው የሚጀመረው ብላችሁ ስትጠይቁ ምናልባት በአንዳንድ እህቶች ላይ አንድ የተሳሳተ መልእክት ሊተላለፍ ይችላል። ይህን ዘጠኝ ቀን አንድ የአላህ ባሪያ ማሳለፍ የሚችለው በጾም ብቻ ከሆነ ሀይድ የመጣባቸው እህቶች ወይም የወለዱ በበሽታና በሌላ ዑዝር ደግሞ መጾም የማይችሉ የአላህ ባሪያዎች በዒባዳ ቀኑን ማሳለፍ እንደማይችሉ ሊሰማቸው ይችላል። በሩ ክፍት የተደረገው ለማንኛውም ሙስሊም ነኝ ለሚል ሰው ነው። መልካም ስራ ነው ያለው፣ ጾም አይደለም ያለው። ጾም ከመልካም ስራዎች አንዱ ነው። ጾም ብቻ ቢሆን ኖሮ መጾም የሚችሉት ብቻ ነበረ ተሳታፊ የሚሆኑት ማለት ነው። ነገር ግን አንቺ ሀይድ ላይ ልትሆኚ ትችያለሽ። ለሄዘ ደግሞ ደሞ ወልዳለች አለች መጾም አትችልም ሶስተኛው ደሞ በህመም ወይ በሌላ አዝር ጾሙን ይከለከላት ይሆናል መልካም ስራ ከተባለ ግን ብዙ ነገር አለ ማለት ነው እና ይሄን እንድናስተካክል ነው አልহামዱሊላ በሩ ሰፊ ነው ከዚህ ከሰፋው በር ገብተን ሁላችንም የአቅማችንን ያህል እንድንጠቀም ነው ማለት ነው እና በዚህ ወር ውስጥ ከሚሰሩ መልካም ስራዎች ያው አሁን እንዳላችሁት አንደኛ ጾም ነው መቼ ይጾማል የሚለው ነገር፣ ዘጠኙንም ቀን አከታትሎ መጾም የሚችል ሰው ካለ መጾም ይችላል። እንግዲህ ዛሬ ማታ ነው የሚገባው፣ መግሪብ ላይ ማለት ነው። ከምሽቱ ጀምሮ የዙል ሂጃ ወር ይባላል። ዘጠኙንም ቀናቶች እስከ ዓረፋ ቀን ድረስ ማለት ነው። የውኑ አረፋ አከታትሎ መጾም የሚፈልግ ሰው ይችላል። አይ አከታትዬ መጾም አልችልም፣ አፈራርቄ ነው የምጾመው ያለ ሰው ደግሞ አላህ ያገራለትን ያክል ይጾማል። ለመጾም ያልተመቸው ዑዙር ያለው ሰው ከሆነስ ሌላ ምን ዒባዳ ማድረግ ይችላል? ከተባለ ዚክር አለ፣ አላህ ይወሳበታል። የጾም ብቻ ሳይሆን የዚክር ቀን ነው። አላህን ማወደስ፣ አላህን ማውሳት በማንኛውም ጊዜ፣ በማንኛውም ቦታና በማንኛውም ሁኔታ የተፈለገ ከመሆኑ ጋር በእነዚህ ቀናት ውስጥ የሚደረገው ግን በላጭ ነው።

ሶስት ሴኮንድ እንኳን ይፈጃል ከተባለ አንድ መቶ ጊዜ አላህን በዚህ ዚክር ለመዘከር 300 ሴኮንድ ብቻ ነው የሚፈጀው ማለት ነው። ይህን 300 ሴኮንድ ወደ ደቂቃ ስንቀይረው ለ60 ስናካፍለው አምስት ደቂቃ ይመጣል። በአምስት ደቂቃ ውስጥ ብቻ አንድ መቶ ጊዜ ላ ኢላሃ ኢላላህ የምትለዋን ዚክር ማለት ይቻላል። ላኢላሃ ኢለላህ በሚዛን ታላቅ ነች። እንሻአላህ ሌላ ቀን ስለ ተውሂድ በምንማርበት ርዕስ ውስጥ ለብቻው እንማራለን። ሰባት ሰማያትና ሰባት ምድር በውስጣቸው ያለው ሁሉ በአንድ ሚዛን ላይ ተቀምጦ ላኢላሃ ኢለላህ በሌላ ሚዛን ቢቀመጥ ምን ያህል ሚዛን እንደሚደፋ በሀዲስም ተነግሯል። ሙሳ ዓለይህሰላም በጠየቀው ጥያቄ ማለት ነው። ስለዚህ ላኢላሃ ኢለላህ ማለትንም አብዙ። አላሁ አክበር የሚለውንም እንደዚሁ አላህ ከሁሉ በላይ ታላቅ ነው ከሁሉ በላይ ታላቅ ነው የሚለውን፣ ወተሕሚድ አልሐምዱሊላህ ማለትንም እንደዚሁ አብዙ። ይሄ አስር ቀን የፆም ብቻ ሳይሆን የዚክር ቀን ነው። እንደዚሁም ደግሞ የተውበትም ቀን ነው። በማንኛውም ሰዓት ተውበት ግድ ነው። ሞት መቼ እንደሚመጣ አይታወቅም። ቀጠሩ አልሰጠንም

እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ፣ ላ ተቅነጡ ሚን ረህመቲላህ፣ ከአላህ ረህመት ህዝነት ተስፋ ትቁረጡ። ኢነላሃ የግፊሩ ዙኑበ ጀሚአ፣ አላህ ኃጢያቶችን በጠቅላላ ይምራልና። ኢነሁ ሁወልገፉሩ ረሂም፣ እርሱ የቅርባ አዛኝ ጌታ ነው። ኃጢያትን በጠቅላላ የሚምር አምላክ ነውን። ይስተካክሏል ኢንሻአላህ። ፋቲያትን በጠቅላላ የሚምር ስለሆነ ሁላችሁም ምህረትን ጠይቁት ስለሚል፣ በነዚህ ቀናቶችም ብዙ የኢባዳ መንገዶችን እንግዲህ ማስታወስ ይቻላል። መቼም ሁላችሁም ታውቁታላችሁ። ወዘክር ፈኢነ ዚክራ ተንፈዑ ልሙእሚኒን ስለሚል ነው ቃሉ። አስታውስ ማስታወስ ሰማኞችን ይጠቅማል ስለሚል ለማስታወስ ያክል ነው እና ጾም መቼ ነው የሚጀምረው እንዳንል ዙል ሂጃ ዛሬ ማታ መግሪብ ይገባል። ጾም የፈለገ ጾምን፣ ሌላውንም የፈለገ ሌላውን፣ ሁሉንም አላህ ያገራለት ደግሞ እየጾመም ዱዓ እያደረገ ቁርአን እየቀራም ዒባዳውን ማጠናከር ይችላል። ሰላትንም እንደዚሁ መበርታት አለብን። ከፊትና ከኋላ የሚሰገዱ ሱናኖችን ሱና ዒባዳዎችን፣ ሙስተሐብ የሆኑትም ቀብልያ፣ ባዓዲያ፣ ሌሎች ሰላቶች ለይልንም እነዚህም ላይ እንደዚሁ ሁሉ ልንጠናከር ይገባል። ሰደቃ ማብዛትም እንደዚሁ ነው ። ሰደቃንም እንደዚሁ ልናበዛ ይገባናል። አቅማችን በቻለው መጠን ከቤተሰብ ጀምረን ማስደሰት መቻል አለብን ማለት ነው። አላህ ይወፍቀን። አንድ ሌላ ሊጨምርላችሁና እንግዲህ ያው ዛሬ የመጀመሪያ ስለሆነ በዚህ ወሰናበታችኋለሁ። እርድን በተመለከተ ማለት ነው። እርድን የነየታችሁ ወንድምና እህቶች ካላችሁ ለማረድ ማለት ነው እዚህ ጋር ምናልባት ኡስታዞቻችን በደንብ አብራርተው ነግረውናል። ግራ የሚገባችሁ ትኖራላችሁ ብዬ አላስብም። ምናልባት ካለንም እግረ መንገድ ይብራራልናል። እርድ የምታርዱ ማለት በቀጥታ በእጃችሁ ቢላ ስላችሁ እርዱን የምታከናውኑ ማለት አይደለም። ያንን የነየተ ሙሉ ወጪውን የሚሸፍን ኃላፊነቱን የወሰደ ሰው ማለት ነው። ኡድሒያን የሚያርድ የሚባለው በቀጥታ በእጁ ላይ ያርድ ይችላል፣ በወኪል በኩል ይሆናል የሚያሳርደው ወይንም ደግሞ የሚያርድ ሰው ከዛው ከገበያ እንደኔ አይነቱ ለማረድ ፍሬ የሆነ ማለት ነው፣ ከገበያ አራጆችን አምጥቶ ሊያሳርድ ይችላል። ሁክሙ ወይም ደግሞ ሸሪዓው አሁን ማንን ይመለከታል ሲባል ኃላፊውን ነው የሚመለከተው፣ ቀጥታ ወጪውን የሸፈነውን አካል ነው። እዚህ ላይ የተወሰነ ላስታውሳችሁ የምፈልገው ይሄን የነየታችሁ ወንድም ወይም እህቶች ካላችሁ አገር ቤት ገንዘብ በመላክ ኦዱሕያን የነየታችሁ ወይም ራሳችሁ ቀጥታ ገዝታችሁ የምታርዱ ወይም የምታሳርዱ ካላችሁ ከዛሬ መግሪብ በፊት ጸጉራችሁን መቆረጥ የምትፈልጉ ጣጣችሁን ጨርሱ። ጥፍራችሁንም እንደዚሁ ነቢያችን አለይሂ ሰላቱ ወሰለም ኡዱሂያን የነየተን ሰው እነዚህን ነገሮች እንዳይነካ ከልክለዋል። አንደኛ ጸጉርን መንካት መቁረጥ አይቻልም። አጠቃላይ የራስ ጸጉር ሳይሆን ያው ሙሉ የሰውነት ጸጉር ነው ሁለተኛ ደግሞ ጥፍርን፣ የእጅም ሆነ የእግር። ሶስተኛ ከሰውነቱ ላይ ቆዳውንም እንደዚሁ ማንሳት አይችልም። በላኝ አከከኝ ብሎ ቆዳውንም ሊቆርጥ አይችልም። ይሄን የነየተ ሰው ነው የሚያደርገው ማለት ነው። ኢንሻአላህ ወንድሞች፣ እስቲ በዚህ ማህል ሲማችሁ ይደግና በየሶስት ቀኑ በላኝ እያላችሁ የምትላጩት እስቲ በአስር ቀን ውስጥ ለውጡን ታዩታላችሁ። ውበቱም እናንተ ላይ ምን ያህል እንደሚያምር የነቢያችን ዓለይሂ ሰላቱ ወሰላም ሱናም ምን ያህል ጠቃሚ እንደሆነ ታውቁታላችሁ፣ በዚሁ ማለት ነው። ስለዚህም ይህንን የነየታችሁ ሰዎች ከጸጉራችሁም ሆነ ከጥፍራችሁ ወይም ከሰውነት ቆዳችሁ ምንም ነገር እንዳትነኩ። በዚህ መሃል ምናልባት ብታጠፉስ፣ ጸጉራችሁን ብትቆረጡ? ጥፍራችሁን ብትቆረጡስ ምንድን ነው ሁክሙ ለሚለው ዑለማዎች እንደገለጹት ምንም ከፈራ የለውም ኢስቲግፋር ነው ብለዋል። ተውበት መግባት ነው የእሳቸውን ሱና በመጣሱ ትዕዛዝን በመቃረኑ አላህን ይቅርታ መጠየቅና ተውበት ማድረግ እንጂ ያው የነየተው ይቀጥላል፣ በቀኑ ማከናወን ይችላል ብለዋል። እኛ ግን ሱናቸውን እንዳንፋልፍ፣ ትዕዛዛቸውን እንዳንጥስ መጠንቀቅ መቻል አለብን። እነዚህን ነገራቶች አንፈጽምም ማለት ነው። ዱሕያን ለነየተ ሰው ነው። የነየተ ሰው ግን ቤተሰቦቹ አይመለከታቸውም። ይሄ ሁክም እኔ ከሆንኩኝ ለቤተሰቤ አርዳለሁ ብዬ የወሰንኩት ባለቤቴም ልጆቼም እንደዚሁም ቤተሰቦቼ አይመለከታቸውም፣ እኔን ብቻ ነው የሚመለከተው። ወኪል ሆኖ የሚያርድ ሰው ጋጀ እሱንም አይመለከተውም ማለት ነው፣ ወኪል ሆኖ የሚያርደውንም። ይሄንኑ መልእክት ላስተላልፍ ነው የፈለኩት። አላህ ይቀበለን። እንግዲህ በዒባዳ ላይ እንሳተፍ። በዚህ መልኩ ትምህርት መስጠቱ ጠቃሚ ከሆነና ኢንሻአላህ ኔትወርኩንም አላህ ካገራልን። ወደፊት እየተገናኘን አንዳንድ ነገሮችን እንተዋወሳለን አላህ እነዚህን ዘጠኝ ቀናቶች የዒባዳ የመልካም ስራ ቀናት ያድርግልን በዲናችን ጸንተን ሙስሊም ሆነን የምንሞት አላህን ሙስሊም ሆነን የምንገናኝ የእሱ ባሪያዎች ያደርገን ወሰላሙ አለይኩም ወራሕመቱ ላሂ ወበረካቱሁ